ሰላም ወደ ቤተሰብ እንዴት አመሻችሁ? ነው እንዴ፣ እንዴት አደራችሁ? ዳያላችሁ ከኔ ጋር ለወላችሁ ጀጉዬ ነው ማለት ነው። አናዶኝ ነው ስልኩ፣ እዩትላችሁ። አሁን ትንሽ ሰዓት አለኝ፣ በጣም አጠራኝም ብዬ ስገባ ማለት ነው ዋይፋይ የሌላ ቦታ ሄደ። ደሞ አየችሁት ሲቀላቀል፣ ስራ ስጥ፣ ላይክ እያደረጋችሁ ከዛ አሁን አልጠራም ብዬ ስል ቻርጄ ሎ ብሎ ነው የማገኘው። እኔ ግን አሁን ቻርጅ ስንት እንዳለው አላየሁም። ስገባ ላይ ብለኝ ከዛ ቻርጅ ላደርግ ስል ቻርጅ ላደርግ ቦታ ስቀይር ትንሽ ዋይፋይ ውጭ ልት ብሎ አስወጣኝ ማለት ነው። ዩቱብ የስራን ይስጥ በጣም ነው የሚያደክመው። ዩቱብ ዩቱብ በራሱ ስራ ነው። የምር እኔ አደንቃቸዋለሁ ዩቱብ እና ከመዳን ቤት የምትሰሩ ልጅ ወይ ማለት ነው? እንዴት እና እንዴት እያደረጋችሁ እንደምትሰሩ እና እንዴት ናችሁ? ደህና ናችሁ ወይ? እንዴት አረፈዳችሁ? ደህና ናችሁ? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ቤተሰብ በያላችሁበት በየአለም ዳርቻ የአላህ ስብሀነ ወተዓላ እዝነትና ጥበቃ አይለያችሁ። ምቶ ምስኪ ላይ እያደረጋችሁ ግቡ ማለት ነው። በርዕሱ ደግሞ ተወያዩ። ለምንድን ነው እናንተ ሲያስተምሯችሁ ሰው ሲያስተምራችሁ ሁሉም ማስተማሪ ሆነ ትላላችሁ፣ ጥያቄ ስትጠየቁ ደግሞ አትመልሱ። እና ታዲያ ሁሉም ማስተማሪ ካልሆነ እናንተ ካወቃችሁ ለምንድን ነው የማትመልሱት ስትጠየቁ? ወጥተሽ ነው፣ አውጥቶኝ ውዴ አውጥቶ መለሰኝ። ይገርማ

እንዴት ነጫን፣ ሸፋፊ ሰላም ነው ያለው ልሻል አልሀምዱሊላህ። ዋይፋይ እያወጣኝ አንድ ጊዜ ያስወጣኛል አንድ ጊዜ ይመልሰኛል። እንደው ቅጥ የሌለው እኔ አሁን ሲጀመር አሁን እጠራለሁ እስክጠራ ድረስ ገባ ገባ በሉ ብላቸው ቢያሉ እና ደግሞ በርዕሱ ተወያዩ። ያ ገናት ያላ ምንድነው የምትሉት የጮኛችሁ እናት ገና ለመጀመሪያ ጊዜ ስትተዋወቁ ማለት ነው እመዬ ብላችሁ ነው የምትጠሯቸው? የከሌናት ነው የምትላቸው? በኋላስ ምን ታወራላችሁ? ከሳቸው ጋር ምን ትላላችሁ? ገበናት አሰላሙ አሌይኩም ወረህመትላሂ ወበረካቱ። አህለን ብላለይ ፋይዛዬ። አሌይኩም አለን ፋይዛ እንኳን ደህና መጣሽ፣ ዌልካም። ቅድም አሁን ስንት ደቂቃ ነው ተቀምጬ አወጣኝ። ዋይፋይ አወጣኝ። ከዛ ተመልሽ የመጣውን ያን ያወጣብኝን አሁን እደልተዋሉ ዝወጣ ምክንያቱም አንድ ርዕስ አንድ ታሜል ስለሆነ የቆረጠውን እደልተዋሉ ሁእኔ ሞኒ ያልሆንኩበትና ቻናሌ የማያ ታውቃላችሁ? አንደኛ በሰዓት በሰዓት ሁልጊዜ አልገባም በሉ። ሁለተኛ ገብቼ ከስገባ ጀምሬ እስከወጣ ድረስ በስነ ስርዓት ስለማላወራ ያኔ ተቀምጬ በስራ ስርዓት በስነ ስርዓት ስለማልወጣ በመሀል ዋይፋይ እያስወጣኛል። በመሀል ልጠራለው፣ በመሀል የሆነ ድምፅ ሲገባ፣ የሆነ ሳይመቼ ሲቀር ስለምደልተው ዶ ሁልጊዜ ደልታለሁ፣ ገባለው፣ ደልተዋለሁ። ከዛ ቻናሉ ሞተ ማለት ነው። ሁልጊዜ ጊዜ ደግሞ ስራዬ ብዬ አልገባበትም። ለዛ ነው መጣ መሰል መጣ። ይሄ ድኳኑ መጣ ቆያ። እንዴ ውዶች አሁን እንትን ጠልቤ ነበረ፣ ሎሚ ሎሚ ጠልቤ መጣ

ሰዎቻቸው መደወል አይወዱም። እዚሁ ለዚሁ መደወል መደወል መደወል እየደወሉ ነው እየደወሉ፣ ወጣቶች ካሉ እየደወሉ ብርቅ ነው የሚሆንባቸው፣ አዲስ ስልክ የያዙ ይመስል የመ በጣም የሚያሰለችው፣ አዲስ የያዘች ስልክ ይመስል ደውላ ማንኪያምጪ ደውላ ነይ፣ ኦርደር መጣ ደውላ ነያስ ዘለ ደውላ ትዕግስቱን ይስጠንኛ። መቼም የማን የማንችለው ምን አለ የምር የማንችለው ይችላል። ስልችት የሚያደርግ ከስራቸው የበለጠ ሲደውሉ፣ በተለይ ለናዚን በየደቂቃው ነው የሚደውሉት። ስልካቸው እኮ ምን ላይ ተጥዶ እንድሆን ለማየት ነው ያወራቸው ነዎች አኪት ስልካቸው ላይ ተጥደው ነው እያሉ እኮ ነው። ለማናጠብ እኮ ነው የሚደውሉባቸው። እየደወሉ ይህን አርጊ፣ እየደወሉ አምጪልኝ፣ እየደወሉ ውሳጅ ትዕግስቱን ይስጠንበስ። ሰበርኒ ሰበርኒ፣ ኢንላሃ ማአሳቢሪን እና ማለት ነው አሁን እራሱ ብልሰማ ቁጭ ብዬ ነው እንጂ ስንት ቢያንስ ግማሽ ሰዓቱን ብቀመጥ አሁን አስር ደቂቃ ነው የሆነ ይገርም

ነበር የሚለው? ጮኛችሁ ለመጀመሪያ ጊዜ ከእናቴ ጋር በስልክ ላስተዋውቅሽ ቢላችሁ፣ እናቱን ማን ብላችሁ ታወራላችሁ ምንስ ብላችሁ ታወራላችሁ እምቢ ትላላችሁ ወይስ ታወራላችሁ ታናግራላችሁ የእንትና እናት ብላችሁ ነው የምትጠሯችሁ እህ እህ ታሩቁት

የሁሉ ወጣ ነው በቃ ለዚህ እኮ ነው እኔ የምላችሁ ለዚህ እኮ ነው እንዴት ብዬ ነው የምመለሰው እንዴት ብዬ ልመለስ ነው የምላችሁ

እኔ ሌላ ስልክ መስሎኝ ነበር የነካካሁት። ከዛ ስነካካው ሌላ ስልክ መስሎኝ ኢሞ ውስጥ ልገባ ነበር። ለካስ ለዚህ ገባሁበት ስልክ ነው እና ሌላ ቦታ ሄደላቸዋለሁ። ስልኩ የማይፈለግበት ቦታ ሄደ። ጉዶች እያሁን ማለት ነው። እኔ ስራ ልገባ ነው፣ ግን ቻርጅ ላይ አድርጌ ልክ እንደዚህ እንዳለ ስልኩን ቁጭ አድርጌ ስራ ልገባ ነው። እንግዲህ ምን እንደሚሆን አላውቅም፣ ግን አስቀምጭ ዝም ብዬ እንደዚህ ቻርጅ ላይ አስቀምጫው ሊሄድ እንደዚሁ ይጠብቀኛል፣ እንዳስቀመጥኩት ሌላ ቦታ ይሄዳል።